እና ብቃታቸውን አቅማቸውን እውቀታቸውን ዛሬ ሳይሆን የድሮ አውቀዋለሁ። እና ስለ ዶክተር ሻጂ ኢብራሂም ቱፉ ቢወራ በጣም ብዙ ታሪክ ነው ያለው። ያው ከባህር ላይ እንደ መጨለፈሃል የተወሰነውን በልካላች ነው እንጂ በእኔ አንደበት ተወርቶ የሚያልቅ አይደለም። የተዋወቅነው ሻሀጂ ዓሊም እንደሆኑ ድርጅት የዳዕዋ ድርጅት አቃቁሞ የዳዕዋ ስራ በመስራታቸው ነው የምንታወቀው። እኛም የዳዕዋ ስራ ነበረ፣ ድርጅት አቃቁመን እንሰራ ነበር። እሳቸውም እንደዚህ ለራሳቸው ከአጎናቸው ጋራ የነበሩ ሰዎች ጋር አንድ ላይ ሆኖ የዳዋ ስራ አቃቁሞ ድርጅት አቃቁሞ በዛ ሲሰሩ፣ ሁላችንም የኸይር መንገድ ነው፣ የህዝብ አገልግሎት ነው፣ የዲን አገልግሎት ስራ ነው። በዛ ተዋወቅን። እኔ ሼህ ሀጂን የማስታወሳቸው ማዕከላዊ ታስረን እኛ በግተራ የሚባል እንዲህ ጣውላ ቤት የሚባል ነበርና እዛ ጋር ሆነን ከጨለማ ከወጣን በኋላ እሳቸው ልክኛ በታሰርን በወር አካባቢ ኢድ ነገ ነው፣ እንደዚህ ነው ሊባል አካባቢ ይመስለኛል። ከኡስታዝ ሙራድ ሽኩር እንደዚሁም ደግሞ ናቦክር አለሙ ሙሄ ምናምን ሲታሰሩ እሳቸውም አብረው ሲመጡ ካባቸውን ለብሰው እንዲሁ ይዘዋቸው ወደ ምርመራ ሲሄዱ በጣም ነው የደነገጥኩትና ከነበራቸው ከዛ ካሪዝማ ከነረጅም ጺማቸው ከአባቸውን ለብሰው ምንም ሰው እያመጧቸው ነው ያልኩት። እነ ዶክተር ከማል ገለቱንም ሌሎችንም ትልልቅ ሰዎች ሲያመጡ በቃ እኚህ ሰውዬ ሼህ ሀጂ ኢብራሂም የሚባሉት እሳቸው ናቸው። በነገራችን ላይ ብዙ ሰው ሼህ ሀጂ፣ ሁለቱም ማዕረግ እየመሰለው የሚያነሳው ነገር አለ። ኢብራሂም አባታቸው ነው፣ ስማቸው ሀጂ ነው። ያው ሀጂ ወር ነው፣ የሀጂ ወር እንለዋለን። የቁርአን አንቀጽም ጨምር ነው። ስለዚህ ሐጅ የሚለው ሀጂ የሰማቸው ነው። ኢብራሂም አባታቸው ነው። ቱፋ አያታቸው ነው። ሼክ ደግሞ ያው ማዕረጋቸው ነው። የክብር ዶክተሬት አላቸው። የክብር ዶክተር ሼህ ሀጂ ኢብራሂም ቱፋ ሙሉ ስማቸው ነው። የተወለዱት በኦሮሚያ ክልል አርሲ ዞን አርባ ጉጉ ወይ ጉና ወረዳ የሚባል ቦታ ነው። ሪያምባ የምትባል ቀበሌ ነው የገጠር ቀበሌ እንደ ማንኛውም ኢትዮጵያዊ ማለት ነው። እዛው ነው አድገው፣ ከዛ በኋላ ለቂራአት ወደ ተለያየ ቦታ አምርተው ቀርተው ረጅም ጊዜ ደግሞ ኪታቦችን በማስተማር ነው ህይወታቸውን ያሳለፉት። በተለይ ደግሞ በመጅሊስ መዋቅር መጅሊስ አመሰራረት ጀምሮ ከታች ጀምሮ የነበሩበት ነው 1985 አካባቢ ነው ተዋወቅ ነው። ከዛ ጀምሮ እስከ ዛሬ አብረን ያሳለፍ ነው። በደንብ የሚተዋወቃል። ስለ እሳቸው ዝና እናነሳ፣ ስለ ዒልማቸው እናንሳ፣ ስለ ጀግንነታቸው እናንሳ፣ ስለ አመራራቸው እናንሳ፣ ሊደርሺፕ አመራራቸው ላይ ያላቸው ብቃት እናንሳ፣ ስለ ቸርነታቸው እናንሳ። ቤተኛው እንደማንሳት ይገበኛል። በነገራችን ላይ ዶክተር ሼይህ ሀጂ ኢብራሂም ቱፉ ማለት አላህ ሲኸልቃቸውም ከውልደታቸው አንስቶ እስከ እድገታቸው እስከ እርጅናቸው ድረስ ታሪካዊ ሰው ናቸው። በጣም ቂርአት ላይ እንደማንኛውም አባት ብቻ ሳይሆን በጣም ጫና ፈጥረውብን ከመድረስ እንድንማር ከአካዳሚ ጎን ለጎን ቤታችን በቃሪ በሚያቀራን ሰው ረጅም አመት በልጅነታችን ነው ሁሉም ልጆች ማለት ይቻላል። በስምንት በሰባት እድሜ ነው ቁርአን እንድናከትም የተደረግ ነው። የተለያዩ ኪታቦችን እንድንቀራ የተደረግ ነው። በጣም በጣም ሀርድ ናቸው። በዛ ጉዳይ እንደውም ምንድነው እዚህ ከተማ ላይ ሆነን ቂራአቱ ስንቀራ በአግባቡ የተማረን ሁላ አይመስላቸውም። በእሳቸው ፍላጎት ቢሆን ክፍለ ሀገር ሄደን ልክ እሳቸው በመጡበት መንገድ፣ እሳቸው በተማሩበት መንገድ ተምረን ትልቅ የእሳቸውን መንገድ እንድንከተል ይፈልጋሉ። ከዛ ውስጥ ልጆች አሉ። ሁላችንም ባይባል ትልቅ ደረጃ የደረሰ በኢልም ሀፊዘል ቁርአኖች አሉ። እሳቸው በአንድ ቀን ነበረ ሁለት የክብር ዶክተሬት ያገኙት። በአጋጣሚ እዚህ ኢትዮጵያ በአርሲ ዩኒቨርሲቲ የክብር ዶክትሬት ሲሰጣቸው ኢስላሚክ ዩኒቨርሲቲ ኦፍ ሜኔሶታ በተመሳሳይ ቀን የክብር ዶክትሬት ነው የሰጣቸው። ሁለቱም አይተዋወቁም። የተለያየ ተቋም ነው፣ የተለያየ ሀገር ነው። የአርሲ ዩኒቨርሲቲ የተሰጣቸው ለሕዝቡ ላበረከቱት አስተዋጽኦ፣ በሀገር ሽምግልና ውስጥ ላበረከቱት ትልቅ ስራ፣ ሙስሊሙ ከሌላው እምነት ጋር ሲጋጭ በመሀል ላይ በመሆን በማስታረቅ እርስ በርስ በብሔር በተለያየ ጉዳይ የሚነሳ ግጭትን እንደ አባት በማስታረቅ ለሰሩት ትልቅ ስራ ላለፉት 40 50 ዓመታት እዚች ሀገር ላይ ለሆነው ስራ ነው ያ አንዱ የተሰጠው። ሁለተኛ እንደ እምነት አባትነት ለሰላም ያደረጉት ጥሪ ልውለታ፣ ይቺ ሀገር ለእርሶ ይሄ የክብር ዶክተሬት ይገባውታል በሚል ነው የሰጠው። ሁለተኛ በማያውቁት ሀገር ሜኔሶታ ኢስላሚክ ዩኒቨርሲቲ ኦፍ ሜኔሶታ እንደዚህ አይነት ትልቅ ሰው ሀገራችን መጥቶ በምን ብናከብር ይሻላል በሚል ያን ትልቅ የክብር ዶክተሬት ሰጥቷል። ለኢስላም ላበረከቱት ነገር ነው ያን የክብር ዶክተሬት የተሰጠ። ቀደም ብሎ ከሁሉም አካባቢ ቀደም ብሎ በዚህ በእስላማዊ ስራ ላይ እና የዲኑን ለመከደም ዲኑን ትምህርት ህዝቡን ለማስተማር ዲኑን ለማስተማር ዳዕዋን ለማስፋፋት ብዙ ጥረት ያደርጋሉ። ቀደም ከሁሉም ቀደምት ናቸው። እንደ ምሳሌ ብንወስድ ቀደምት ከሁሉም ቀደምት ሼህ ጣሂርና ሼህ ማሕሙድ ናቸው። እኛውም ወደ ውጭ ተምረን ከመምጣታችን በፊት እነሱ ተደራጅተው ውጭ ሀገር ሄዶ በተለይ ሱዑዲ ሀገር ሄዶ ተምሮ መጥቶ የድርጅት አቃቁም እሳቸው ነዛው አገኘ ናቸው። እኔ እንዲሁ በቅርብ ርቀት እንኳን ማዕከላዊ ውስጥ ለመገናኘት በጣም የሚከብድ ነበር። እኔ የነበርኩበት ዛ ጣውላ ቤት ምናልባት በቅርብ ርቀት ቀድሞ ማቀውን ሼክ ሱልጣንን ነበርና በአጋጣሚ ሸክ ሱልጣን ጋር አንድ ክላስ ነው የነበረው። እሳቸው ጨለማ ቤት ውስጥ ነበሩ። እኛ ከጨለማ ቆይታ የሆነች ጣውላ ቤት በሯ ምትከፈታለች። እሷ ጋር ትንሽ ቅጣት እንቀለል ለማድረግ ሲባል የሚደረግ አለ። እሳቸው እዛ ውስጥ ነበር። ከዛ በኋላ በደንብ የተገናኘ ነው እኛ ቃሊቲ ማረሚያ ቤት ከወረድን በኋላ፣ እዛ ዞን ሶስት ቃሊቲ እስር ቤት ነው። ሻጂ እንዲህ ላይ ያው አዋቂ ናቸው፣ ሞር ናቸው የእስላማዊ ትምህርት ያቀርቡ ነበራል። በሱ ዳና እንቅስቃሴ ያረጉ መስጊዶች ሰሩ፣ ትምህርት ቤቶች ሰሩ። እንደዚህ ነው የእሳቸው ፐርሶናሊቲ ለፋሚሊ የሚያሳዩት ወይ ደግሞ ፋሚሊ ጋር ብቻ አባትነት ሆኖ የሚቀር እንትን የላቸውም ሀቂቀተን ለጎረቤት ለአካባቢ ለህዝብ ሆነው ነው የኖሩት እና እኛም አንቱ ነው የምንለው የህዝብ አባት ናቸው። በአጋጣሚ ሆኖ በወር አንዴ በ15 ቀን አንዴ እያየናቸው ነው ያደግነው። ሁሌም ከልጅነታችን እስካሁን ናፍቀውን እንደ ጓጓን ነው እዚህ የደረስ። ነው ፍቅራቸውን ፊትለፊት አይገልጹልህም። በጣም ነው የሚወዱ፣ የማይከፍሉልህ ዋጋ የለም። እንደ አባት ግን ደግሞ ፍቅራቸውን እንደተለመደው አባት ወር ደግሞ እንደዛ የኔ እንትን የኔ ልጅ እያሉ የሚሰጡህ የፍቅር ቃል ወር ደግሞ የሚጠቀሙት ነገር የለም። ህፃናት ልጆች ላይ በጣም ነው የሚያጫወቱት። ከአምስት ዓመት በታች ያሉ ህፃናት ልጆች ላይ በጣም ነው የሚጫወቱት። ያጫውታሉ ከነሱ ጋር መጫወት ይወዳሉ። ከዛም በኋላ ደግሞ ወደ ስንመጣ ደግሞ ማንም የማይፈራ ከአላህ በስተቀር ለማንም የማይበረከኩ፣ ለማንም እጅ የማይሰጡ፣ ሰውን ለስልጣን የማይፈሩ፣ ሀብትን ለባለ ሀብትን ለባለ ሀብት የማይፈሩ በጣም ጀግና መሪ ናቸው። ሲቀጥል ንፁህ ኢትዮጵያዊ የኢትዮጵያ ልጅ ናቸው። የሱዳን የላቸው የየመን የላቸው የስዑድ የላቸው ንጹህ የኢትዮጵያ ልጅ ናቸው። እዚሁ ቀርተው እዚሁ ዕልም አውጥተው እዚሁ አርጅተዋል። ፍቅራቸው ለልጆቻቸው ያላቸው ፍቅር በጣም የሚገርም ነው። በጣም ነው ልጆች የሚወዱት በሚገርም በዚህ ሁሉ ታይት ሲቹዌሽን ልጆቻቸውን በጣም ይወዳሉ። በጣም ትንሽ ነገር አንተን እኔን የማያናድ ነገር በጣም ስሜታዊ ሊያደርጋቸው ይችላል። ልጆች ላይ ለልጅ ያላቸው ፍቅር በጣም የሚገርም ነው። የሆነ ነገር ሲሆኑልህ ሲያደርጉልህ ሲሉልህ፣ ሌላ አባት የማያደርገውን በቃ እኛ የምንለው እኔ ለልጅ የማላደርገውን አሁን ልጅ አለኝ ለልጅ የማላደርገውን ሲያደርጉልህ አይቻሉ። በጣም ብዙ ጊዜ ለብዙ ልጆች እና በዛ በዛ ስታይ ደግሞ አሜዚንግ ዳር ነው የምትለው፣ በጣም የሚገርም አባት ነው የምትለው እና እኔ ፐርስናሊ ብዙ ጊዜ ብያቸዋለሁ፣ አባቴ ማለት እንደዚህ አይነት አባት አይኖርም። እኛ እንዳንተ መሆን አንችልም። ለልጅ ከፋሚሊ ጋር ያለህ ሪሌሽን ማለት ለልጅ ማዘን፣ መቆርቆር፣ እስከ ጥግ መሄድ። በጣም ደስተኛ ናቸው በእኛ እኛም ቢኮስ እሳቸውን አክብረን ፈርተን ተጠንቀቀን ስለሆነ የምንኖረው ብዙ እንደዚህ የሚያስለ ለመገረፍ የሚያበቃ ብዙ ምክንያቶች ብዙ ጊዜ የለንም ግን አይጠፋም፣ በተለይ እኔ ላይ አይጠፋም። አላ አንደኛ መስጊዶች ላይ ነው ትኩረት አድርጎ ሲሰሩ የነበሩ መስጊድ እስከ አሁን ድረስ እኔ በማውቀው እኔ ብቻ ማውቀው ከዛ በላይ ነው ወደ 200 በላይ መስጊዶች እንደሰሩ ዳዕዋ የሚያረጉት ዳዕ ዱዓቶችንም እያፈሩ ወደ አርሲ ባሌ ወደ ሲዳሞም ደሞ ገዛ በኩል ሲዳሞ ገብቶ ብዙ ሰርተዋል። ውሃም ይቆፍሩ ነበረ። ውሃ ቆፋሮ ውሃ የደለበት አካባቢ ውሃ ይቆፍራሉ። ዳዕዋኒ ዱዓቶችን አሰልጥኖ ዳዕዋ ለዳዕዋ በየአገሩ በየእንትኑ ተሰራጭቶ እንዲሰሩ ያደርጋሉ። የቲሞችን ብዙም ባይሆኑ የእነሱ የቲሞችን ብዙ ባይሆንም የቲሞችንም ይረዳሉ። ቁርአን ማዕከል ተሕፊዘል ቁርአንም ደግሞ እንደዚሁ በየቦታ እንትን ያረጋሉ። በተለይ በተለይ ከኦሮሚያ ውጭ በዚህ በ ሲዳሞ በኩል በጣም ብዙ ሰርተዋል። ማዕከልን አቋቁሞ በዛ በኩል ሰርተዋል። ኢማሙ ሻፊ ዩኒቨርሲቲ ኢትዮጵያ ውስጥ የመጀመሪያው ኢስላሚክ ዩኒቨርሲቲ በዲግሪ ሌቭል ማስተማር የጀመረው የመጀመሪያ ኢስላሚክ ዩኒቨርሲቲ ነው። አባታችን ካቋቋሙት አንዱ ትልቁ ግዙፉ ተቋም ነው። በአዳማ ከተማ ነው የሚገኘው። እሳቸው የዛሬ 15 ዓመት በፊት ነው መሰረቱን አቁመው ትምህርት ቤት ገንብተው ቦታውን ወደ ሰላሳ ሶስት ሺህ ካሬ የሚሆን ከአዳማ ከተማ መስተዳደር ለሆስፒታል ለትምህርት ቤት እና ለመስጂድ የሚሆን ቦታው ተቀብለው ስራ የጀመሩት ከዛ በአጋጣሚ ትምህርት ቤቱ የተወሰነ ከተሰራ በኋላ እሳቸው ወደ ኦሮሚያ መጅሊስ ምናምን ከሄዱ በኋላ ስራው ተጓተተ። ከዛ በኋላ በሌሎች ወንድሞችና እኔንም ጨምሮ ስራውን እንደ አዲስ ጀምረ ነው። የመጀመሪያ ኢስላሚክ ዩኒቨርሲቲ በአልጀዚራ ሌቭል ለዓለም የተዘገበ ዩኒቨርሲቲ ተቋም ነው። ትልቅ ተቋም ነው። ሁለት መቶ ተማሪ በላይ በውስጡ በዶርሚተሪ ሌቭል እያበላ ላይ እያጠጣ ያስተምራል። እነዚህ 200 ተማሪ ሲባል ሁሉም ሼክ ትልቅ ዓሊም ሆኖ ነው የሚገቡት። መስፈርቱ በጣም ከባድ ነው። ዝም ብለው ከዜሮ ሄዶት የሚማሩት ሳይሆን እዚህ ጋር በጣም ትልቅ እውቀት ካካበቱ በኋላ ሰርቲፋይ ከሆኑ በኋላ ነው በዲግሪ ሌቭል፣ ልክ እንደ ማንኛውም መንግስት ዩኒቨርሲቲ እዛ ጆይን የሚያደርጉት ማለት ነው። ምግባቸውን ችለን መኝታቸውን ችለን ለአምስት ዓመት ከተማሩ በኋላ ነው ከዛ የሚወጡት። ከዛ ከወጡ በኋላ እንደ ማንኛውም ከመዲና ዩኒቨርሲቲ፣ ከምንንድ ዩኒቨርሲቲ እንደሚወጡት ሁሉ መጅሊስ በአዋጅ የተቋቋመ ተቋም ስለሆነ ከዛ በሚያገኙት ሰርቲፊኬት ህጋዊ የሆነ ሌላም ሀገር ሄደው በውጭ ጉዳይ ሚኒስትር ስታምፕ ተደርጎላቸው መስራትም እንትን ማድረግ የሚችሉበት ሌቭል ላይ ያለ ነው። አልሀምዱሊላህ አሁን ማለት ነው በተለይ በተለይ ወደዚህ ወደ መጅሊስ ከመጣም በኋላ ድሮም እንታወቅ ነው ብያቸዋል። ድሮም እንታወቅ ነበር፣ ግን ወደ መጅሊስ ከመጣም በኋላ ሰው ያላቸው አቅም፣ አመራራቸው፣ ሰውን ሁሉ በአኽላቁ መያዛቸው፣ በየባህሪ መያዛቸው በጣም ወደ ሰፊ ናቸው። ሰው ወደ አንድ ግሩፕ ያርጓያቸዋል አይደሉም ከዚህ ይወጣሉ ናቸው ከጎሰኝነትም ይሄ ከጎጠኝነትም ይሄ ከመዝሀብ ጥገኝነትም ከሀገራ ጥገኝ ይወጡ ይወጣሉ ናቸው። በቃ ኢትዮጵያ የሚያስፈልጋት እንደዚህ ያለ መሪ የሚያስፈልጋት ሁሉንም እኩል የሚያይ ኢትዮጵያ እንደሚታወቀው የብዙ ሃይማኖቶች ሀገር እንደሆነች፣ ወደ እስልምና ስንመጣ የብዙ መዝቦች አገር ናት፣ የብዙ አቂዳዎች አገር ናት። እነዚህን ሁላ አቂዳዎችን አንድ ላይ አድርጎ እነዚህን ሁላ አግባብቶ እነዚህን ሁላ አስታርቆ የሚሄድ መሪ እንዲህ ያለ መሪ መቼም አላህ ይቁየልን። እኔ ባየሁት እና በሰማሁት ወላሂ አለም ከዚህ በመጠን አላህ ያውቀዋል። ኋላ ያው እየተግባባን ስንመጣ ቀንም ምንም እንዲሁ እያልን የመቀራረብ ነገር እንግዲህ በትክክል ሼህ ሀጂን ማወቅ የጀመርኩት ያኔ ነው ማለት ይቻላል እና ኋላ ላይ ቃሊቲ እየተግባባን ስንመጣ መጨረሻ ሁላችንም እንግዲህ በተለያየ ስራ ተጠምደናል። ልጆችም እናቀራለን እዛችው መስጂድም አካባቢ እዚሁ ክላሱ ማደሪያ ክፍሎችም ውስጥ ምናምን ኪታቦች የምንቀራበት ሂደት ነበረ እና እነዚህ መሻይኮችን ስናይ እነ ዶክተር ከማል ገለቱ፣ እነ ሼክ ሀጂ፣ እነ ሼክ አብዱራህማን፣ እነ ሼክ ሱልጣን ሁሉም አሉ እንግዲህ አንድ ላይ የነበርንነን የተወሰነ እንዲሁ እየተቀራረብን የመጀመሪያው ዙር ጥየቃም ይሄ ጉብኝቱ ምኑም ይበዛ ነበረና በጣም ብዙ አመቺ አልነበረም። እኔ በደንብ ልማቸውንም በደንብ ጠጋ ብለን አብረን የኖርንበት በእስር እስር ቤት በነበርንበት ጊዜ ነው የማውቃቸው። ልማቸውን ማለት ነው ቅርአታቸው ሲያስቀሩ እንትን ሲሉ ማለት ነው እና በአገር ውስጥ ነው የቀሩት። ፍቅህ ቀርተዋል፣ ናህው ቀርተዋል ተፍሲር ቀርተዋል ሀዲስም ቀርተዋል። እንግዲህ ይህንን የቀሩትን ዕልም በእስር ቤት ላይ ብዙ ሰዎችን ያቀሩ ነበረ። ካሪኩለሙን ከሀያ ዓለም አቀፍ ዩኒቨርሲቲ ኢስላሚክ ዩኒቨርሲቲ አፍሪካ ውስጥ፣ ሚድል ኢስት፣ ኤዥያ ካሉ ዩኒቨርሲቲዎች ሰብስበን ለዚህ ሀገር በሚሆን መልኩ እዚህ ካሉ ዑለማዎች ጋር ትልልቅ አሁን ከአካዳሚክ ካውንስል ዶክተር ጄላን ናቸው፣ ዶክተር ሼህ መሐመድ ሐሚዲን ናቸው። ከነሱ ጋር በመሆን አንድ ላይ ይህን የቀረጽነው ዑለማ ሲባል ዑለማ አለ። የዳዕዋ ሰዎች ዱዓቶች አሉ። በዳዕዋ ነው የሚሰለፉት፣ ዑለማም በዑለማ ነው የሚሰለፈው፣ ወይም ፖለቲካም ካለ በፖለቲካ ነው የሚሰለፉ። እሳቸውን በሁሉ ቦታ ሁሉንም ሰብስቦ ይዘው ምትክ የሌላቸው ሰው ናቸው ብዬ ነው። በአሁኑ ጊዜ ሻሃጂ ቦታ እስቲ እንደ ሻሃጂ አይነት ሰው እስቲ ማን አለ? ከምስራቅም ከምዕራብም ከደቡብም ከየትም ብንፈልግ አናገኝም። አሁን አሁን ባለው ሁኔታ ማለት ነው። በሁሉም ነገር ሁሉም ቦታ ይገኛሉ። እንደው በአስታራቂነት ብትላቸው በጣም በጣም እን ስልታቸው፣ በጣም የሚገርም ስልት አላቸው ሰውን ተቀምጦ ሳያስታርቁ የተነሱበት ወበት የለም። ጀግንነትም አለ በጣም ከባድ ጀግና ናቸው። ሄላም ደግሞ ያውቃሉ። ሄላ ማለት እንደታለው እንደታልገው የፈጡት ነገር የተነሱበት ነገር ብልሃት የሆነ ችግር ቢፈጠንም መውጫውን ያውቃሉ። መግቢያውም ያውቃሉ፣ መውጫውን ያውቃሉ። በጣም ትልቅ ተፈጥሮ ተሰጥቶ ነው ያላቸው። ይህንን አጋጣሚ ለምን ቅራአት አንጠቀምበትም? እኛም ልጆችን እናቀራለን እዛቸው እንደገና ደግሞ እኛም መቅራት አለብን፣ እውቀታችንን ማሳደግ አለብን የሚል ሀሳብ ነበር። እና ሼህ ሀጂን እየተቀራረብን ስንመጣ ያላቸው ዝንባሌያቸው በተለይ ሻፍያ ፊቅህ ላይ በጣም ጎበዝ ናቸው ሼህ ሀጂ። እና አረሱም ድሮ ጀምሮ ገጠርም ያስተምሩ ነበር። ልጆች ሰብስበው ያቀራሉ፣ የሻፍያ ፍቂሄ አርሲ አሰላ አካባቢ እንቅስቃሴያቸው መጠነ ሰፊ ነውና፣ አረሱም ከእኔ ማስታውሰው በቃ ከሰፊነት ሰላት ሰፊነት ነጃ፣ በተለይ ከተማ ላይ እያለ ያቋረጥኳቸው በተለይ ሻፍያ ፍቂሆችን ለምን ከእንደገና እሳቸው በዚህ በኩል እኛ እንግዲህ ኩቱብ ሲታ ሀዲሶች ምናምን ከቀራውን በኋላ የሰላይ ተፍሲር ከተማርኩ በኋላ እንደገና የሻፍያ ፍቂ መመለስ አለብኝ የሚል ነገር ስለነበረኝ፣ ያንን መከለስ አለብኝ የሚል ሀሳብ ነበር። ሰራና ሸህ ሀጂን ስናገኛቸው በጣም ነው ደስ ያለን። በእርግጥ ከአንድ ከአስር አመት በፊት ነው። እኔ የዛኔ በጣም አስቸጋሪ ጊዜ ነበር ያሳልፍ ነው። በእርግጥ እንደ እሳቸው ብቻ ሳይሆን ሁሉም ኮሚቴዎች እንዳሳለፉት ሁሉ እንደ ቤተሰብ አስቸጋሪ ጊዜ ያሳልፈናል። ግን ደግሞ የታሰሩበትን ዓላማ ስለምናውቅ እሱን እንደ መጽናኛ እንጠቀማለን ምንም ችግር ቢሆን ሀቅ ላይ ነው የታሰሩት። ፍጹም ሀቀኛ ሆነው ነው የገቡት። የህዝቡ ማበረታቻ ህዝቡ የሚሰጥህ መበረታቻ በጣም በጣም ጥሩ ስለሆነ ከዛ አንፃር ቢከብድም አልሐምዱላይ አልፈኗል።